አመሰግናለሁ። ስሜ ጀማል አህመድ ሙሐመድ ይባላለሁ። የድሬዳዋ አስተዳደር ከተማ ስራ አስኪያጅ ምክትል ቢሮ ኃላፊና ደንብ ማስከበር ጽህፈት ቤት ኃላፊ ነኝ። ዛሬ ዋና ዓላማችን ከመሰረተ ልማታዊ ቅንጅታዊ አሰራር ጋር ከባለድርሻ አካላቶቹ ጋር ልማወየት እቅድ ላይ የ2018 እቅድ ላይ እንዴት የጋራ እንሰራለን የሚል እቅዱ ላይ የተግባባ ነው በዛ ልክ ደግሞ የመሰረታዊ ልማት ቅንጅት አሰራር ላይ ባለፈው አመት የጀመርነው ኮሪደር ላይ የመጀመሪያ ዙር ላይ ልምድ የወሰነው ሁለተኛ ዙር ላይ የሚሰራ መሰረታዊ ልማት ቅንጅት አሰራር ላይ እንዳይደግም ተሻሻለ የዘመነ ለማድረግ ከባለ ድርሻ አካላት ጋር ከቴሌ ከማብራት ከሰፈሬ ኮም ጋር ከዋልማት እንዲሁም ሁሉም መስሪያ ቤት መንገዶች የፌዴራል መንገዶች ጋም ድሬዳዋ መንገዶች ባለስልጣንም ጋም እንደዚህ ጥራት እና ውበት ጋር ሁሉም ጋር የጋራ ጋር አብሮ አርግተን ቀጣይ 2018 አሁን የሚሰራው ስራ ቀልጣፍ አገልግሎት ያገኘውና ምንም አንዱ አንዱ ክላሽ ሳይደረግ አሁን ሁሉም የመሰረታዊ ልማት ተቀናጀ የህብረተሰቡ ደግሞ ፈጣኝ አገልግሎት ማግኘት ላይ ሁሉም ሳይጨናነቅ መሰራት ላይ ተግባብተናል። ዋሌማት ሆኖ መንገዶችም የመንግስት ሀብት እስከሆነ ድረስ የእኛውም ሀብት እስከሆነ የህብረተሰቡ ሀብት እስከሆነ ድረስ ቢልሽ በቃ መሆን በዛ ልክ ደግሞ ብልሹ አሰራርም ያስከትላል። ያ እንዳይሆን ሁሉም ነገር መንገዱ ጠብቆ የራሱን ስራ እንዲሰራና አንዱ ሲቆፍር የአንዱ ሳይነካ አንዱ ሲዘረጋ ማብራት የቴሌን ሳይነካ ሁሉም የራሱን መስበር ይዞ እንዲሰራ ማስደረግ ላይ በጣም ለህብረተሰቡ ጥቅም እንዳለው ስለምናውቀው፣ ያ ብልሹ ለማስቀረት ዛሬ በቀዳችን ላይ ያቀረብነውና የተግባባን ስራ ላይ ተግባብተን ተፈራርመንት ማለት እፈልጋለሁ።